ላ ልክ ዒዳ ዜና እንደሚባለው ይህ ጅሃ በሚለው ቅርጽ መሰረት የሚመጣ አንድ የቃል አወቃቀር ነው። ወጅህ የሚለውም ልክ ዋዕድ እንደሚለው ወዝን እንደሚለው ማለት ነው። ግን ወጅሃ ዋው ሳይጣል በዚህ መልኩ ዓላ ወዝን ፊዕላ መምጣቱ በዓረብኛ ብዙ የተለመደ አይደለም። ከስሬድ ዋውስ ሲሆን ማለት ነው። ከዚህ አንፃር ይህ ዘርፍ ስለሆነ ነው አሉ ማለት ቦታን ለምሳሌ የሚያሳይ አቅጣጫ የሚጠቁም ቃል ስለሆነ ሌሎቹ ዒዳህ እና ዜና የሚያመለክቱት መስደር ነው በአማርኛችን አረፍ የምንለው ማለት አልሞሂም ውጅሀ አቅጣጫ ማለት ነው አቅጣጫ እዚህ ላይ የሚፈለገው አቅጣጫ የተለመደው የሰላት አቅጣጫ ነው ርዕሱ በአጠቃላይ ከሰላት አቅጣጫ ወይም ቂብላህ ጋር የተያያዘ ስለሆነ ማለት ነው። ስለዚህ ውጅህ ማለት በሌላ አነጋገር ቂብላህ ማለት ነው። ቂብላህ ማለት ነው ይ ይህንን ካወቅን ሁሉም የሚቅጣጫው የራሱ አቅጣጫ አለው ሲባል፣ እዚህ ላይ አንደኛ የሚፈለገው ህዝቦች በአጠቃላይ የራሳቸው እምነትና ሃይማኖት ስላላቸው የሚቅጣጩበት የተለያዩ አቅጣጫዎች አሏቸው። አላህ ግን እናንተን ለትክክለኛው እና አላህ ለሚወደው የሰላት አቅጣጫ ወይም ቂብላን መርቷችኋል የሚለውን መልእክት ያዘለ ይሆናል ማለት ነው። ከዚህም የተለየ ትርጓሜ ተሰጥቶታል። እሱ ሁሉም ሙስሊም የሆነ ሰው ወደ ቂብላ ዞሮ ሲሰግድ ከካዕባ ገጽታዎች መካከል የሚያገኘው የሆነ አንድ ገጽታ አለ። ካዕባ እንግዲህ አራት ማዕዘን ስለሆነች ሁሉም ሰው የሚቅጣጫው ወደ አንድ ገጽታ ወይም ደግሞ መልክ ነው ማለት አይደለም። ለምን? ከተለያዩ አቅጣጫዎች ሙስሊሞች ሲሰግዱ ወደ ካዕባ ቢቅጣጩ ይህ ለምሳሌ በደቡብ በኩል ያለውን የካዕባን ገጽ ሊቅጣጭ ይችላል። ያኛው በሰሜን በኩል ያለውን ያኛው በምዕራብ ያኛው በመስራቅ ማለት ነው። ስለዚህ ይህ ማለት ሁሉም ሰው የሚቅጣጨው አቅጣጫ አለው ሲባል የሃይማኖት ባለቤቶችን ሳይሆን አጠቃላይ በሆነ መልኩ በተለያዩ ቦታ ያሉ ሙስሊሞችን ብቻ የተመለከተ ይሆናል እና ሙስሊሞች ከየትኛው አቅጣጫ ወይም ከየትኛው ቦታ ወደ ከዕባ ዞሮ ሲሰግዱ ችግር የለውም የትኛውንም የከዕባ ገጽ ቢያገኙ ወይም ወደ የትኛውም የከዕባ ገጽ ቢዞሩ ችግር የለውም የሚለውን ያሳየናል ማለት ነው።